ሰበር ዜና! ቤተ መንግስቱ ታመሰ፣ ጀነራሉም ከአገር ወጥተዋል። ሻቢያ ያላሰበው ሰይፍ ከአራት ኪሎ ተሰንዝሮበታል። የኤርትራ ቤተ መንግስት እየተናጠ ነው። ሻቢያ የፈራው ሳት ደጁ ደርሷል። ከአራት ኪሎ ኢሳያስ ማመን ያቃታቸው አደገኛ ካርድ ተመዟል። በግራ እጁ ፋኖና ሕወሓትን እያስታጠቀ በቀኝ እጁ ደግሞ ለድርድር ዝግጁ ነኝ የሚለው ሻእቢያ ከአዲስ አበባ በኩል አደገኛ ሰይፍን የተመዘዘበት ይህ ሰይፍ የኤርትራን አገርነት ጭምር ጥያቄ ምልክት ውስጥ ከቶታል። ጉዳዩ አዛውንቱን መሪ እጅግ ያስጨነቀ ሆኗል። በቀዳሚነት በዝርዝር እንመለከተዋለን። ብልጽግና ከአማራ ጋር ግንኙነትን እንዳንፈጥር እንቅፋት ሆኖብናል ሲል ሕወሓት ከሰሰ። ማዕከላዊ መንግስቱ ለጦርነት መዛቱን ቀጥሏል። በዚህም የህልውና አደጋ ውስጥ ገብተናል ብለዋል። አንድ የሕወሓት ከፍተኛ አመራር የህልውና አደጋ አጋጥሞናል፣ ወዳጆች ማብዛት ይጠበቅብናል ሲሉ ሕወሓት ከአማራና ኤርትራ ጋር ስለጀመረው ግንኙነት እስካሁን ያልተሰሙ ጉዳዮችን ተንፍሰዋል። ከዚህ በተጨማሪም አቶ ጌታቸው ረዳን በተመለከተ አዲስ ክስ ይዘው ብቅ ብለዋል። የምትሰሙት ይሆናል። በአግራሞት የተሞላው የጠቅላይ ሚኒስትር አብይ አህመድ የሶማሌ ክልል ጉዞ ትኩረትን እንደሳበ ነው። በዛሬ ዕለት በኢትዮጵያ የመጀመሪያው የተፈጥሮ ጋዝ ፕላንት ይፋ ተደርጓል። ከዚህ በተጨማሪም በክልሉ ለሚገነቡት የጎዴ ነዳጅ ማጣሪያ ፋብሪካ እንዲሁም የዩሪያ ማዳበሪያ ፋብሪካ መሰረተ ድንጋይ ተጥሏል ይዘንዋል። የአየር ኃይሉ አዛዥ ጀነራል ይልማ መርዳሳ ከአገር ወጡ። ጀነራሉ ለጥብቅ ወታደራዊ ስብሰባ ነው ከአገር የወጡት። በወታደራዊ ስብሰባው ላይም አንድ ስምምነት ይፋ ተደርጓል። እንመለከተዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የድረሳችው የተወደዳችሁ የአንዳፍታ ቤተሰቦች፣ ከአንዳፍታ ለአሁን የተደመጡና የተመራረጡ ወቅታዊ መረጃዎችን አጠናቅረናል። ወደ መረጃዎቹ እናምራ። የኤርትራ ቤተ መንግስት እየተናጠ ነው። አዲ አለው ቤተ መንግስት ላይ ሽብር ሰፍኗል። ሻቢያ የፈራው እሳት ደጁ ደርሷል። ከአራት ኪሎ ኢሳይያስ ማመን ያቃታቸው ካርድ ተመዟል። በግራ እጁ ፋኖንና ሕወሓትን እያስታጠቀ በቀኝ እጁ ለድርድር ዝግጁ ነኝ የሚለው ሻዕቢያ ከአዲስ አበባ በኩል እጅግ አደገኛ ሰይፍ ተመዞበታል። ይህ ሰይፍ የኤርትራን አገርነት ጭምር ጥያቄ ምልክት ውስጥ የሚከት መሆኑ ፕሬዝዳንት ኢሳያስ አፈወርቂን ያስጨነቀ ሆኗል። በትላንትናው ዕለት በሆርን ሪቪው ላይ የወጣው ጽሑፍ ለኢሳያስ አፈወርቂ ከባድ መርዶ ነው ሆርን ሪቪው የተሰኘው መጽሔት ኢትዮጵያ በ1993 ዓ ም ለኤርትራ የሰጠችውን የሉዓላዊ ሀገርነት እውቅና እንደገና እንድትመረምርና እንድትነጥቅ የሚጠይቅ ጠንካራ ክርክር ያቀረበበትን ሰፊ ትንታኔ አውጥቷል። ጽሁፉ እንደሚሞግተው ኤርትራ ኃላፊነት የሚሰማት ጎረቤት ሀገር መሆን ባለመሻሏና በምትኩ የኢትዮጵያን ደህንነት በተደጋጋሚ የምታወክ የማተራመስ ኃይል በመሆኗ ኢትዮጵያ የሰጠችውን እውቅና ለዘላለም ለማቆየት ልትገደድ አይገባም ሲል ሞግቷል ትንታኔው ኢትዮጵያ ይህንን እርምጃ እንድትወስድ የሚያስችሏት ሕጋዊ ስልታዊና ተጨባጭ ምክንያቶች እንዳሏትም በዝርዝር ያስቀምጣል ጽሑፉ እንደሚለው በ1993 ዓ ም የተሰጠው እውቅና በወቅቱ በነበሩት የሕወሓትና የሻቢያ መሪዎች መካከል የነበረን የጦርነት ጊዜ አጋርነት ያሳየ የፖለቲካ ውሳኔ ነበር ሲል ይገልጸዋል ነገር ግን ያ ውሳኔ የተመሰረተበት የተሻለ የጎረቤት ግንኙነት ይመጣል የሚለው ተስፋ ከ30 ዓመታ ት በኋላ ሙሉ በሙሉ ስህተት መሆኑ ተረጋግጧል ሲልም ያትታል ትንታኔው ቀጥሎም ኤርትራ የኢትዮጵያን የልማት ፍላጎቶች ከማደናቀፍ አልፋ የኢትዮጵያን ተጽዕኖ ለመገደብ ና የባህር በር ምኞቷን ለማጨለም ከግብፅ ጋር ከመሰለፍ ወደ ኋላ አላለችም ሲልም ይከሳል የሆርን ሪቪው ትንታኔ አንድ ሀገር የሰጠውን ዕውቅና ማንሳት በዓለም አቀፍ ሕግ እየተለመደ እንደሆነም ያነሳል። እንዲህ በማለት የሀገር እውቅና መስጠት ሉዓላዊና እንደ አስፈላጊነቱ የሚወሰን እርምጃ ነው ቋሚ ወይም የማይሻር አይደለም በማለት ዓለም ከታይዋን ይልቅ የቻይና ህዝባዊ ሪፐብሊክን እውቅና መስጠቱ የምስራቅ ጀርመን እውቅና መሰረዙን እና ሌሎች የወደቁ መንግስታት እውቅናቸው መነሳቱንም እንደ ምሳሌ አስቀምጧል። ኢትዮጵያ ለኤርትራ መገንጠል ፍቃዷን የሰጠች እናት ሀገር በመሆኗ ያ ፍቃድ የተመሰረተባቸው መነሻዎች ሲጣሱ ውሳኔዋን እንደገና ለመመርመር የበለጠ ህጋዊ መሰረት አላት በማለትም ይከራከራል። ትንታኔው ኤርትራ አንድ ሀገር ለመባል የሚያስፈልጓትን መሰረታዊ መስፈርቶች ማሟላት ተስኗታል ሲል ይሞግታል። በማያባራው የግዳጅ ውትድርናና ጭቆና ምክንያት በሚሊዮኖች የሚቆጠሩ ዜጎቿ በተለይም ወጣቶች ሀገሪቱን ጥለው እየተሰደዱ ነው በማለትም በኤርትራ ያለውን ነባራዊ ሁነት ይገልጸዋል። ሀገሪቱ በህገ መንግስት የማትመራ ከ1993 ዓ ም ጀምሮ አንድ ምርጫ ያላካሄደችና ና ተጠያቂነት የሌለው ወታደራዊ አምባገነን አገዛዝ የሰፈነባት መሆኑንም ይጠቅሳል። ኢኮኖሚዋ በስደተኞች በሚላክ ገንዘብ፣ በማዕደንና በግዳጅ ስራ ላይ የተመሰረተ በመሆኑ እድገት የሌለውና የተዳከመ ነው በማለት ገልጾታል። በተጨማሪም የሰብአዊ መብት ድርጅቶች ሪፖርቶችን በመጥቀስ ሀገሪቱ በዜጎቿ ላይ የምታደርሰው ከፍተኛ የሰብአዊ መብት ጥሰትና በፍራጃይል ስቴት ኢንዴክስ ላይ ካሉ ከፍተኛ ስጋት ካለባቸው ሀገራት ተርታ መሰለፏ እንደ ሀገር መውደቋን ያረጋግጣል ሲል ይደመድማል። ጽሑፉ ኤርትራ በኢትዮጵያ የውስጥ ጉዳይ ጣልቃ በመግባት አማጺ ኃይሎችን እንደምትደግፍ ከባድ ክስም ያቀርባል። በቅርቡም የአማራ ፋኖን፣ የኦሮሞ ነፃነት ሰራዊትና ከፕሪቶሪያ ስምምነት በኋላ የተከፈለውን የሕወሓትን አንጃ እንደምትረዳ ጠቁሟል። ከግብፅ ጋር ያላት የጠበቀ ግንኙነትም የኢትዮጵያን ዕድገት ለመክታት የታለመ ስልታዊ አካሄድ ነው በማለት ተንትኖታል። እንደ ሆርን ሪቪው ትንታኔ እውቅናን ማንሳት ምሳሌያዊ ብቻ ሳይሆን ተግባራዊ ፋይዳ አለው ሲል ይገልጻል ከነ እዚህ ተግባራዊ ፋይዳዎች መካከልም አንደኛ ሲል የጠቀሰው የዲፕሎማሲ ጫና መፍጠሪያ ይሆናል የሚለው ነው። ኢትዮጵያ የባህር በርን በሚመለከቱ ድርድሮች ላይ ኤርትራን ጫና ውስጥ እንድትከት ያስችላታል ያለም ሲሆን ኢትዮጵያ የባህር በርን በሚመለከቱ ድርድሮች ላይ ኤርትራን ጫና ውስጥ እንድትከት ያስችላታል በማለት ይገልጻል። ይቀጥልና የኤርትራን ሕጋዊነት ይነፍጋል ያለም ሲሆን የኤርትራን መንግስት ሕጋዊነት በማሳጣት ዓለም አቀፍ ድጋፍን እንድታገኝ ያደርጋታል ብሏል። ትንታኔው ቀጥሎም ሌላኛው ተግባራዊ ፋይዳ ሉዓላዊነት ከተጠያቂነት ጋር የተያያዘ መሆኑን በማንሳት አንድ አገር ሉዓላዊ ነኝ ሲል ለድርጊቶቹም ተጠያቂ መሆኑን የሚያሳይ መልእክት ያስተላልፋል ብሏል። መከራከሪያው ጽሁፍ ሲያጠናቅቅም ኢትዮጵያ ለኤርትራ የሰጠችው እውቅና የተመሰረተበትን የተስፋ መንፈስ ኤርትራ ራሷ እንዳጠፋችው በመግለጽ ኢትዮጵያ እውቅናው ለመንጠቅ ህጋዊ መብትም ሆነ ስልታዊ ምክንያት አላት በማለት ደምድሟል። በዚህ መልኩ የኤርትራን አገርነት ጥያቄ ምልክት ውስጥ የከተተውን ጽሁፍ በተመለከተ ይህ ዘገባ እስከተጠና እስከተጠናቀረበት ሰዓት ድረስ ሻብያ የሰጠው ምላሽ የለም። ወደ ቀጣው መረጃችን እናመራለን። ሕወሓት አማራና ኤርትራን የተመለከተ አነጋጋሪ አስተያየት ሰጥቷል። የጠቅላይ ሚኒስቴር አብይ አህመድ አስተዳደር ከአማራ ጋር ግንኙነት እንዳልመሰርት እንቅፋት ሆኖብኛል የሚል አዲስ ክስንም ይዞ ቀርቧል። በማዕከላዊ መንግስቱና በሕወሓት መካከል ያለው ፍጥጫ እጅግ አደገኛ ወደሚባል ምዕራፍ ላይ አልፏል። ከሰሞኑ ሕወሓት ለዓለም አቀፉ ማህበረሰብ የጻፈው ደብዳቤ ደግሞ ነገርየው እየከረረ ስለመሆኑ አመላካች ተደርጎ ተወስዷል። ሕወሓት ያሰራጨውና ለዓለም አቀፉ ማህበረሰብ ማህበረሰብ ጥሪ የሚያቀርበው መግለጫ እንዳመላከተው የፕሪቶሪያ ስምምነት ባለመተግበሩ የትግራይ ህዝብ በተለይም ተፈናቃዮች ለከፋ ሁኔታ ተዳርጓል ሲል ይዘረዝራል። የኢትዮጵያ መንግስት የገባውን ውል አለማክበር ብቻ ሳይሆን በተቃራኒው እየተንቀሳቀሰ ነውም ብሏል። ዓለም አቀፉ ማህበረሰብ፣ የውሉ አደራዳሪ ሀገራትና ተቋማት፣ በተለይም አሜሪካ፣ የአውሮፓ ህብረትና የአፍሪካ ህብረት ውሉ ባለመተግበሩ በህዝባችን ላይ እየደረሰ ያለውን ድብቅ እልቂት ይገንዘቡ በማለት ጠንከር ያለ ደብዳቤ ነው የጻፈው። ህወሓት የምሁራን መድረክ ብሎ ባዘጋጀው ስብሰባ ላይ ንግግር ያደረጉት የፓርቲው ስራ አስፈጻሚ አባል ዶክተር አብርሃም ተከስተ የፕሪቶሪያ ውል እንዲፈረም ሚና የነበራቸው አካላት ውሉ እንዲፈጸም ጫና በመፍጠሩ ረገድ የሚጠበቅባቸውን አልተወጡም በማለት ወንጅለዋል። ፍትሐዊ ያልሆነ ሁኔታ እንደቀጠለ እንደሆነ ለዓለም አቀፉ ማህበረሰብ አባላት ስንገልጽላቸው ይረዱታል ያሉት ዶክተር አብርሃም ይሁንና ይበልጥ ጫና ለመፍጠርና ትኩረት ለማግኘት የውስጥ አንድነት ያስፈልጋል ሲሉ ተደምጠዋል። ዶክተር አብርሃም ተከስተ ፍትሐዊ ያልሆነው ሁኔታ ስንነግራቸው ይረዱ ተገልብጣለ ስለዚህ መፍትሄው ታዲያ ምንድነው? ካልን የኛ ጥንካሬ ነው የሚወስነው። ከውስጥ ስንጠነክር እነሱም ያነጋግሩናል፣ ሁኔታውን ለመረዳት ይመጣሉ፣ እናግዛለን ይላሉ። ለዚህ ነው የውስጥ አንድነት መፍጠር አለብን የምንለው ብለዋል። ከዚህ በተጨማሪም በአቶ ጌታቸው ረዳ የሚመራውና ከህወሓት የተለየው ቡድን በዲፕሎማሲውም ይሁን ሌላ ዘርፍ ከኢትዮጵያ መንግስት በላይ ችግር እየፈጠረብን ነው ሲሉ ከሰውታል። ከዚህ በተጨማሪም ከኢትዮጵያ መንግስት በኩል ትግራይ ላይ ያነጣጠረ የጦር ንዛቻ ስለመቀጠሉ የተናገሩት ዶክተር አብርሃም ይህ አደጋ ለማስቀረ ዝግጅት ያስፈልጋል ብለዋል እንደዋት ስራ አስፈጻሚ ኮሚቴ አባሉ ዶክተር አብርሃም አገላለጽ ከዓመታት በፊት የነበረ የኃይል አስተላለፍና አሁን የተለያየ ነው የሚሉ ሲሆን ወዳጅ ማብዛት ላይ ተጠምደን እየሰራን ነው ብለዋል ዶክተር አብርሃም የህልውና አደጋ አጋጥሞናል ወዳጆች ማብዛት ይጠበቅብናል በትግራይ ህልውና ዙሪያ አብረው ሊሰሩ ከሚችሉት ጋር መግባባት መፍጠር አለብን ከኤርትራ ጋር የተጀመረው የህዝብ ለህዝብ ግንኙነት አለ መደገፍ ነው ያለብን ከአማራ ጋር እንዲሁ መደረግ አለበት የኢትዮጵያ መንግስት ከአማራ ጋር የህዝብ ለህዝብ ግንኙነት እንዳይኖር እያደረገ ነው። ነገር ግን የግድ ከአማራ ህዝብ ጋርም ግንኙነት ዝምድና ልናጠናክር መቻል አለብን ሲሉ ተደምጠዋል። በኢትዮጵያ የመጀመሪያው የተፈጥሮ ጋዝ ፕሮጀክት ተመርቋል። በአመት 111 ሚሊዮን ሊትር የሚያመርተው የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት በጠቅላይ ሚኒስቴር አብይ አህመድ ተመርቋል። በሌላ በኩል ጠቅለው በሶማሌ ክልል ለሚገነቡት የጎዴ ነዳጅ ማጣሪያ ፋብሪካ እንዲሁም የዩሪያ ማዳበሪያ ፋብሪካ መሰረተ ድንጋይን አስቀምጠዋል። ጠቅላይ ሚኒስቴር አብይ በሶማሌ ክልል ካሉብ በአመት 111 ሚሊዮን ሊትር ማምረት የሚችለውን የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር መርቋል ተገልጧል። ጠቅለው በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በሶማሌ ክልል ካሉብ በአመት 111 ሚሊዮን ሊትር ማምረት የሚችለውን የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር መርቀናል ብለዋል። በተመሳሳይ በአመት 1 ነጥብ 33 ቢሊዮን ሊትር የማምረት አቅም የሚኖረውን ሁለተኛውን ዙር አስጀምረናል ብለዋል። ከፈሳሽ ተፈጥሮ ጋዝ ምርት ባሻገር በኃይል ማመንጫ ዘርፉም 1000 ሜጋዋት የማመንጨት አቅም በመያዝ ከፍተኛ አስተዋጽኦ ይኖረዋልም ብለዋል። ይህ በእንዲህ እንዳለ በትናንትና ሁለት ወደ ሶማሌ ክልል ያመሩት አብይ በፌስቡክ ገጻቸው ባሰፈሩት መልእክት በዛሬው ዕለት ሁለት የፋብሪካ ግንባታዎችን አስጀምረዋል። በክልሉ ይገነባል የተባለው የጎዴ ነዳጅ ማጣሪያ ኪላል ከተባለው የነዳጅ ስፍራ ድፍድፍ ነዳጅ እንደሚያወጣ እንደሚያጣራና እንደሚያጠራቅም ገልጸዋል። የነዳጅ ማጣሪያ ፋብሪካው በአመት 35 ሚሊዮን ቶን ነዳጅ አምርቶ የማቅረብ አቅም እንዳለው በመልእክታቸው አስፍረዋል። የጎዴ ነዳጅ ማጣሪያ ድርጅት የሚገነባው በጎልደን ኮንኮርድ ግሩፕ እንደሆነም ጠቅሷል። በሶማሌ ክልል ለዓመታት የነዳጅና የተፈጥሮ ጋዝ ፍለጋ ሲያካሄድ ሲያካሄድ የነበረው ጎልደን ኮንኮርድ ግሩፕ በካሉብና ኃይላላ ሳይቶች ሲያከናውን የነበረውን ፕሮጀክት መጀመሪያ ምዕራፍ ማጠናቀቁን የገንዘብ ሚኒስቴር በትላንትና ዕለት አስታውቆ ነበር። በመጨረሻ የኢትዮጵያ አየር ኃይል አዛዥ ጀነራል ይልማ መርዳሳ ከአገር ወጥተዋል። አንድ ጠንከርና ከበድ ያለ ወታደራዊ ስምምነትም ተፈራርመዋል። የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ከቤላሩሱ የመከላከያ ሚኒስቴር ቪክቶር ክሬኒን ጋር የሁለቱን ሀገራት ወታደራዊ ትብብር ለማጠናከር ያለመ ውይይት ስለማካሄዳቸው ተሰምቷል። በውይይቱ ላይ የቤላሩስ ምክትል ጠቅላይ ሚኒስቴር ቪክቶር ካራሽንኮቭ መገኘታቸውን የቤላሩስ መከላከያ ሚኒስቴርን ጠቅሶ የሀገሪቱ ዜና አውታር ቤልታ ዘግ። በዚህ ወቅት ንግግር ያደረጉት የቤላሩሱ መከላከያ ሚኒስቴር ኢትዮጵያ ለቤላሩስ በምስራቅ አፍሪካ ከሚገኙ በጣም አስፈላጊ አገሮች መካከል አንዷ ናት ያሉ ሲሆን ቤላሩስ ከኢትዮጵያ ጋር የሁለትዮሽ ተጠቃሚነትን የሚያስገኝ ግንኙነት ለመመስረት ፍላጎት አላትም ብለዋል። ይህም በወታደራዊና ቴክኒካዊ በሆኑ ትብብሮች ላይም ተፈጻሚ ይሆናል ያሉት መከላከያ ሚኒስቴሩ እኛ የቤላሩስና የኢትዮጵያ የጦር ኃይሎች ተወካዮች የአገሪቱን መሪዎች መመሪያ በግልጽ መከተል አለብን ብለዋል። በተጨማሪም በተለያዩ መስኮች ላይ የምናደርገው ውጤታማና ሰብልና ፍሬያማ ትብብር እንዲሁም ተከታታይ የሆኑ ግንኙነቶች የጋራ እቅዶቻችንን በተሳካ ሁኔታ ተግባራዊ እንድናደርግ ያስችለናልን ብለዋል። የኢትዮጵያ አየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ በበኩላቸው በሁለቱ ሀገራት መካከል እያደገ በመጣው ግንኙነት ላይ እምነት እንዳላቸው ገልጸዋል። የተወደዳችሁ የአንድ አፍታ ቤተሰቦች ለአሁን ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለዘለቃችሁ እናመሰግናለን። መልካም ምሽት።